ዘወት ከን ማጠፋ መከታ ክብር እየሆንከው የፈለጉትን ያውሩ ማውራት ልማዳቸው ስለሆነ የፈለጉትን ያውሩ ብላ ጥርቅም አደረገችው፣ እላቸዋለሁ። ዘወት ከን ማጠፋ መከታ ክብር እየሆንከው ወንድሜ የኔ ትዝታ ማን ይተዋት ስማታ ወግ ነው ሲዳሩ ማልቀሳሉ። ቤተሰብ እንግዲህ ይሄ ቪዲዮ የተሰራው የት መሰላቸው? ኮካኮላ ማስታወቂያ። ያው ኮካኮላዎች እና ብሩኬንም እነሱ ሶሲን ተጠርታ ብዙ ዩቱበሮች ተጠርተው ሄደዋል። በዛን ሳን ነው ወንድሜ የኔ ትዝታ የተሰራው ማለት ነው። እና ከየት ያወቅሹ ወንድምሽ ነው ብሩኬ፣ ከየት ያወቅሹ? ለምሳሌ ከየት የመጣ ወንድምሽ፣ የትኛው ወይኔ እናቴ ኛ ቆቃ ኮ መጨረሻ፣ እግዚአብሔርን ነው የምላችሁ። እና እንኳን ይሄን ቪዲዮ አይደለም ሀይሚ አይታው እኛም አይተን ተናደናል። በቃ አይሆንማ፣ አይሆንም። የምን ወንድም ነው? የለም እንደዚህ አይነት ነገር። እንደ ወንድሜ እኔ ትዝ ተብላ ትመጣለች። ሙዚቃ ብታረግ ይሻል ነበረ። እና ይሄ እንኳን ሃይሚን እኛንም ያናደ፣ በነገራችን ላይ ማለት ነው። ቤተሰብዬ፣ ወደ ቁም ነገሩ ስንገባ ምን ይገርሞኝ ነው፣ ቪዲዮ በከዛ በትንሽ ደቂቃ ልዩነት ሃይሚ ሌላ ቪዲዮ ለቀቀች። በትንሽ ያኔ በአንድ ሰዓት ልዩነት እሷ በለቀቀችበት በአንድ ሰዓት ልዩነት ሃይሚ ሌላ የራሷ ቪዲዮ ለቀቀች። ምንም እንደማይመስላት ምንም ነገር እንደማይደንቃት አርጋ የመልስ ምትን የመለሰችላቸው ሃይሚ ማለት ነው። ሙዚቃውን ደሞ አላወረድኩትም። እና የመልስ ምትን የመለሰ የመለሰልችላቸው ከዛ ቤተሰብ ምን አደረግኩ መሰላችሁ? እኔ ከጓደኝ ከዘመን እንትን ተቀበልኳት፣ ስልክ ተቀበልኩኝ፣ የእንትና ስልክ ማለት ነው የሶሲን ስልክ ተቀበልኩኝና እና ደወልኩላት። ሰላም እህቴ እንደት ነሽ እንደት ነሽ አልኳት። አለን አወራ በስልክ ማለት ነው ምናምን ስላት፣ ደህና ነኝ ኮልታ ፊት በጣም ነው ያው፣ የጨረቃ ፋሚሎች ነገር። ግን ላናግርሽ፣ በኩል ላናግርሽ ለምን እነዚህ ልጆች እና ይችላል እንዴ ብሩኬ ማለት እኮ ወንድሜ እኮ ነው ማይ ብራዘር ብራዘር ነው ዩ ኖ አንደርስታንድ ቢ አለች በእንግሊዝ። ዩ ኖ አንደርስታንድ ብራዘር። አይ ብራዘርም ሆነ ምናምንም ግን ለሃይሚ ሊያስከፋት ይችላል ይሄ ቪዲዮ። ስለዚህ እንደዚህ አይነት ቪዲዮዎችን እነሱ እስከሚታርቁ ራሱ ታርቀው እራሱ እንደዚህ አይነት ነገሮች ባይወጡ ባይለቀቁ ጥሩ ይመስለኛል። ለምን አንደኛ ለብሩክ ያላቸው ክብር ሊቀንስ ይችላል። ለምን ብሩኬ እንደዚህ አደረገ እንደዚህ ያደረገ እየተባለ ስሙ እየጠፋ ስለሆነ ስለዚህ አንቺ ይህን ነገር ባታወጪ ጥሩ ነበረ። ግን ወንድሜ፣ የኔ ትዝታ ደግሞ ሙድ ነው የሚያስመስለው፣ ሙድ እያሽብር ነው የሚመስለው፣ ምናምን ስላጠረ እንደዛ አይደለም። ዋት ሀፕንግ ሙድ ሙድ ሳይሆን በቃ እኔ ወንድሜ ነው እንደ ወንድሜ ስለማየው፣ ወንድሜ ምናምን እና ያስኬዳል። እንደ ወንድሜ እኔ ትዝታ እንዴት ነው ይሄ? ያስኬዳል እንደ አንቺ እና ብሩኬ በምን ተገናኝታችሁ ነው ወንድሜ ሆኖ ገና እንኳን ስንት እንትን ያኗኗቸው ወንድም ተሆኑት ምናምን ስላት፣ አይ እንግዲህ እኔ ወንድሜ ነው ብየኔ ለቀቅኩት። ሌላ ነገር ሌላ ወሬ አልፈልግም ምናምን አቻ ሌላ ወሬ ፈልጌ ሳይሆን ሰው ያስከፋል አስከፋው የሚሆን ነገር ማወቅ አለብሽ። እና እንደዚ አይነት ቪዲዮ ባትለቂ ጥሩ ይመስለኛል። ለልጁ ክብር ሲባልም ትንሽ እንኳን በተደረጋጊ ጥሩ ይመስለኛል። በአሁኑ ሰዓት ግን አሪፍ አይደለም ስላት አይ እንግዲህ በቃ ኔት ስለተመቸኝ ስለወደድኩት ቪዲዮ ለቅቄዋለሁ። የፈለጉትን ይበሉ፣ የፈለጉትን ያውሩ፣ ማውራት ልማዳቸው ስለሆነ የፈለጉትን ያውሩ ብላ ጥርቅም አደረገችው እላቸዋለሁ። እኔም ገርሞኝ እሺ ችግር የለውም ብዬ ዘጋሽ። እግዚአብሔር ስጥሽ፣ እችን ካወራሽን በቂ ነው አልኩኝ። እና ሀይሚዬ ትላንትና እንግዲህ ያን ሸበላ፣ ያን ረጅም፣ ያን ቀውላላ ይዛን ልመታለች። እኔ እኮ ማርያም ነው የምላችሁ፣ በጣም እየገረመኝ ነው ያለው የቡርኪና ሀይሚ ነገር። እንደዚህ ማያስገባ ነገር ውስጥ ገብተው ራሳቸውን እንደ ማርያም በጣም ነው እንደሆኔ፣ እግዚአብሔርን ነው የምላቸው። በጣም ያናደል ከዛ በኋላ እንግዲህ ነግራችኋለሁ። እነመለኛውም እነ ሀቡም ከዚህ በኋላ መሀል እንደማይገቡ በቀደም ነግሬያቸው አለው። በጣም ያሳዝናል። የሀይሚና የብሩኬ ጉዳይ እንግዲህ ብሩኬ በጣም ከባድ ሙድ ውስጥ ገብቷል። እንግዲህ ትላንትና ሀይሚ ይዛ ስለመጣች ወንድ እንግዲህ አይታችኋል ታውቃላችሁ ግን ብሩኬ እንዴት እንደተናደረ ፊቱ እኮ ያስታውቃል ፊቱ ቀይ ይሆኗል የሙር ነበር ሲስቅ የነበረው በ ሙድ የሆነ ነበር ሲስቅ የነበረው ደስተኛ አይደለም እኔ ሁሉን ነገር ላስተካክል ነበር የመጣሁት ምናምን አለ ግን ይህ አይደለም ቤተሰብ አሁን እነሱ መሀል ውስጥ ሌላ ሰው እየገባ ነው እያጋደላቸው ያለው ስለዚህ እኔ እንኳ ትንሽ ቀን እንዶ ማርያምን ነው ምላቸው ትንሽ ቀን ቢረጋጉ ሀይሚም ብሩኬን በቃ ቢረጋጉ ሆነም ቀረ አብረው ይመጣሉ መምጣታቸው እኮ አይቀርም ግን እንደዚህ ከፍ ዝቅ ተደርጎ መሰደባቸው ፎቶዋቸው መዘግዘቁ ምናምኑ በጣም ያሳዝናል እግዚአብሔርን ነው ምላቸው በጣም ያሳዝናል በእንደዚህ ዐይነት መልኩ እነ ብሩኬን ሳያቸው ብሩክማ ወረዱበት ምን ቀረው ምን ቀረው ትላንትና እሱም ተናግሯል ግን እኔ በቃ የሚያሳዝነኝ ነገር ያው ቤተሰብ ሲዘገዘቅ ነው እንጂ ሌላ ነገር አይደለም እና ቤተሰብዬ በጣም በጣም፣ ሌላም ከባድ ነገር ይመጣል። ለምን መሰላችሁ? ይሄ ዳኔም እያቀደን ነው ቅሉን እያቀደን ነው ተብሏል። ወሬ አይደበቅም። ከዛ በኋላ ምንደስ ደስ እንደሌ ታውቃላችሁ። የሀይሚነ የብሩኬ እቲኛ ቪዲዮን እስቲ ልጋብዛችሁ። በጣም የሚያምር በሚያምር ሰዓት ላይ ሀይሚነ ብሩኬ እንደዚህ በሚያምር ሁኔታ እንደዚህ የዋኙ እንደዚህ የሚጫወቱ ልጆች እንደዚህ ያማረባቸው ልጆች በእነዚህ በማይመጥኗቸው ልጆች መሀል አስገብተው ህይወታቸውን ማበላሸታቸው በጣም በጣም ያሳዝናል። እውነቴን ነው የምናገረው። ብቻ ሰላም ወርዶ የድሮ ፍቅር የድሮ ነገር መጥቶ ባየን ያልኩት እውነት ይሁት። በእናታችሁ ይህን ሸበላ ቡራዬን ትተሽ ይንቅላ ይዞች መትሻላ? የሚዬ እንግዲህ ይህመችሸን ቆንጆ እንጂ ብቻ ከተመቸሽ አይዶን ኬር፣ እኛ አይመለከተንም። እኛም ኦዲንሶች ሁሉን ነገር ማረጋጋት አለብን። ተረጋግተን እንትን ማለት ነው ያለብን ቤተሰብ እና ሃይሚ ትናንትና፣ እንግዲህ ቲክቶክ ላይ እየቀወጠች ነበር። ደግሞ በእናታችሁ ያላየሁት ነገር ምን መሰላችሁ? በጣም ደስ ብሎኝ ያየሁት ሙዚቃ ሃይሚ በቀይ ልብስ ሙዛዛ አለ ና ክርትት ስሜት ያለው ሙዚቃውን እንዳይልብን ብዬ ነው። እናቴ የኔ ፍቅር የኔ እናት ሀይሚዬ፣ እኔ እግዚአብሔርን መጽ ሰው የሚወደውን ሰው አይጣ ነው የምለው። እመቤቴን ነው የምላችሁ። በቃ ሰው የሚወደውን ሰው አይጣ በቃ የሚያፈቅረውን ሰው አይጣ የሚዋደር ሰው ይገናኝ ነው የምለው። እግዚአብሔርን ነው የምላችሁ። በቃ ይህን ነው የምመኘው እኔ። እየወደድሽ የምትለዩ ነገር፣ እየወደድሽ የምትርቂው ነገር በጣም ከባድ ነው። እመቤቴን ነው የምላችሁ። እና ሀይሚዬ ይሄ ነገር ነው የገጠማት። ብቻ ሰላሙን ያወርድላችሁ ነው የምለው። ዋይሚን ነብሩኬ ወደፊት ይቀጥላሉ እንጠብቃችኋለን። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ሆኑ። እወዳችኋለሁ። ባይ ባይ። ሰላም ዋልኝ እኔ ፍቅሮች።